ኢትዮጵያ ካሉት ታላላቅ ገዳማት አንዱ በምስራቅ ሸዋ ሀገር ስብከት የሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ነው። ገዳሙ ጥቅምት አምስት ቀን 2018 ዓ ም የጻዱ አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበትን አመታዊ ክብረ በዓል በታላቅ ድምቀት አክብሯል። ምንም እንኳን ገዳሙ ከዚህ ቀደም በጸረ ሰላም ኃይሎች አባቶች ቢሰቡበትም አካባቢው ከጸጥታ ጋር በተያዘ ችግሮች የተከሰተ ቢሆንም ምእመናኑ ከሌላው ጊዜ በተለየ መልኩ ስጋት ሳይበግራቸው በቦታው ተገኝተው በዓሉን ማክበራቸው የገዳማ ምኔት መምህር ኢሳያስ ወልደ ሰንበት ያብራራሉ። ብዙ ምእመናን ከሩቁም ከቅርብም ከውጭም ከውስጥም እዚህ ቦታ ላይ ተሰብስበው በማክበር ላይ ይገኛሉ። ብፁዕ አባታችን አቡነ ማቴዎስ የገዳማትና የአድባራት አስተዳዳሪዎች ሊቃውንተ ቤተ ክርስቲያን ምእመናን፣ የሰንበት ተማሪዎች በብዛት ተገኝተዋል። በዚህ ቀን እንግዲህ ከባለፈው በተሻለ ሁኔታ በተሻለ መልኩ ዛሬ በዛ ብሎ ህዝበ ክርስቲያኑ ተሰብስቦ በዓሉን እያከበረ ነው የሚገኘው። ስለዚህ እኛ ገዳማውያን በጣም ደስ ብሎናል። ዛሬ በእውነቱ ካሰብነውና ካቀድነው በላይ ነው ዛሬ የመጣው ህዝቡ። ያው ይኸውም ደሞ በአካባቢው ትንሽ የተሻለ ሰላም ስላለ ነው፣ ተሻለ ሁኔታ አለ። ያው መንግስትም ለቦታው ትኩረት በመስጠት የጥበቃ አባላትን በማሰማራት ህዝበ ክርስቲያኑ ምንም አይነት የጸጥታ ችግር እንዳያጋጥመው እየጠበቁ እየተንከባከቡ ይገኛሉ። ከዚያም በላይ ደግሞ በወረዳው በአካባቢ ያሉ የሚሊሻ አባላትና የተለያዩ የጸጥታ አባላት የጸጥታ አካላት ተገኝተው በዓሉን እያስከበሩ እያከበሩ ይገኛሉ ማለት ነው። የገዳሙ ጉዳይ አስፈጻሚ የሆኑት አባ ወልደ ሐዋርያትም ከባለፉ ጊዜያት በተለየ መልኩ ዘንድሮ በርካታ ምዕመናን የመጡበት በዓል በመሆኑም ገዳማውያኑን ያስደስተ ነው ሲሉ ይገልጻሉ። በዓል ለየት የሚያደርገው ያው ባለፈውም እኛ በሚዲያ በተለያዩ ሚዲያዎች በራሳችንም በጠቅላይ ቤተ ክህነት ሚዲያ በምሥራቅ ሸዋ ሀገረ ስብከት ሚዲያ በማኅበረ ቅዱሳን ያው ገዳሙ ሰላም እንደሆነ ህዝቡም አወይን ታምኖ መጥቶ በሰላም መጥቶ በሰላም እንደሚመለስ በተለያየ መልኩ አስተላልፈን ነበር። ሕዝበ በክርስቲያኑም አወይን በመታመን ያው እንደሚታወቀው ከየትኛውም ለየት የሚያደርገው አሁን ወቅቱ ጊዜው ብዙ ጅንብር የማይወራበት ያልተተገበረ ግን ዝም ብሎ አንዳንድ ሰዎችም ጥላቻም ያለባቸው ይሁን ወይም ከሃይማኖት ልዩነት ያለባቸው የሚሰጡት ማጠልሸት ያንን ሳይፈራ ህዝቡ ዘዛድቆ በመታመንና የተነገረውን ነገር እውነት ነው በማመን ከየትኛውም ጊዜ በላይ ከከዋክብት በላይ ደምቆ ተራራውን ምድራዊ ከዋክብት ነው ሸፍኖት በማየታችን ከሌላው ጊዜ ለየት ያደረገ ነው ብለን እናምናለን። ምክንያቱም አሁን ወቅቱ የፈተና ጊዜ ስለሆነ ህዝበ ክርስቲያኑ ሳይፈራ ሳይጨነቅ አወየን አምኖ መልእክታችንንም ተቀብሎ በተራራው ላይ ይህን ያክል የህዝብ ማዕበል በመምጣቱ ከምንጊዜውም በላይ ደስተኛ አድርጎናል። እና ክርስቲያን ደግሞ በመታመኑ ይኮራል። በፈተና ጊዜ ደግሞ እግዚአብሔርን አምኖ መምጣትና ከፈተናው እግዚአብሔር ያሻገረና ብሎ ታምኖ መምጣት፣ ይህም ልዩ ድምቀትና ልዩ ክብር እንሰጣለን ለምእመኑ። ምእመኑ እንግዲህ እግዚአብሔር አምላክ የአባታችንን በረከት አባታችንን አዳኝነት አምኖ እንደመጡ አባታችን ገብረ መንፈስ ቅዱስ በውስጣቸው ያለውን የልባቸውን ተምኔት የሰው ልጅ ብዙ ጎደሎ ላለበትና የጎደለባቸውንም በየትኛውም በአይምሯቸው ውስጥ በሰውታቸው ውስጥ የሚገጥማቸውን ፈተና አስወግደው ሀሳባቸውን ሞልተው እንደሚመልሱልን በፍቅር እንደመጡ በፍቅር ወደ በዓታቸው እንዲገቡልን ጸሎታችንም ነው። አባታችን የሚረዱልን ምረ ተስፋ እናደርጋለን። መንገዱን አስቀድሞ ወልደ ማኑኤልና ሳይፈስላሴ የተባሉ በጎ አድራጊዎች ጠርገውልን ስለነበር ምንም እንኳን ምንም እንኳን መንገዱ ዳገት ቢበዛበትም ምዕመናን ዳገቱ ሳይበግራቸው በብዛት መጥተው ባዓሉን አክብረናል ይላሉ አባ ወልደ ዮሐንስ ገመቹ የገዳሙ የቢዶ አስተዳደርና የገዳሙ ተልእኮ አገልጋይ። ከሶስት ዓመት ወደ ጀምሮ እስካሁን ድረስ ጥቂት ሰው ነበር ወደ ገዳሙ የሚመጣው ወቅታዊ ጉዳይ በነበረው ችግር፣ ዘንድሮ ግን 15 ቀን ጀምሮ በሚዲያም ጥሪ አድርገን ነበረ። የመንግስት አካልም ትኩረት በማድረግ ገዳሙም ተከታትሎ መንገዱን በማሰራት ህዝበ ክርስቲያኑን ደግሞ በመለጠ ጥሪውን አክብሮ ገዳሙ ድረስ በመምጣት ሰፊ ህዝብ ነው ያየነውና ይሄ ለየት አድርጎ አስደስቶናል። በዓሉ በሰላም እንዲከበር የገዳሙ አስተዳደር ከጸጥታ አካላት ጋር በመነጋገር ልዩ ዝግጅት ማድረጉን የገለጹት የገዳሙ ሂሳብ ሹም አባይለ ኢየሱስ በዚህም የተባበሩትን አካላት ሁሉ አመስግነዋል እግዚአብሔር ይመስገን ለዚህ መድረሳችን ራሱ ትልቅ ነገር ነው ካለው ችግር ካለው ስጋት ህዝበ ክርስቲያኑ ያለውን ሚዲያ በእናንተ በኩል ተላልፎ መልእክቱ የሰላሙን ጉዳይ የጸጥታን ጉዳይ አስተማማኝ በሆኑ ከሚመለከተው ሀገር ጋር ተነጋግረን በዓሉ በምን ይከበር በሚለው መልክ እንዲከበር ባደረግነው መሰረት ከሀገር መከላከያ ከክልል ከዞን ከወረዳው ጀምሮ ላደረጉልን አስተዋጽኦ ያው በዓሉ በሰላም እንዲከበር ተደርጎልና ትልቅ ምስጋና ነው የምናቀሩ። በተለይ ለሀገር መከላከያ ከቦታው ድረስ መጥተው ጸጥታው እንዲከበር ሰላሙ ህዝብ ህብረተ ክርስቲያን በምንም ነገር እንዳይጉላላ አድርገው ከዞኑም ከወረዳ ጋር በመነጋገር ጸጥታው በሰላም እንዲከበርል አድርገውልናል። ይህን ትልቅ ምስጋና እናቀርባለን ለእነሱ። በዓሉን ለማክበር ከተለያዩ ቦታዎች የመጡ ምዕመናን እንደገለጹት በገዳሙ ተገኝተው በዓሉን ማክበራቸው ያስደሰታቸው መሆኑን ገልጸው በቀጣይም ይህን ታላቅ ገዳም መጠበቅ፣ በልማት መደገፍ፣ ለአባቶችም የሚያስፈልገው ነገር ማሟላት ይገባል ሲሉ አስተያየታቸውን ሰጥተዋል። እዚህ ቦታ ስመጣ ከ21 ጊዜ በላይ ነው ከልጅነት ጀምሮ እመጣለሁ። ምናልባት ከዚህ በፊት ከነበሩት በጸጥታ ችግር ጋር ተያይዞ የአባቶቻችንም ከኛ መለየት አሳዝኖን ነበር፣ ግን እዚህ ቦታ ላይ ራሳቸውን ለምናኔ የሰጡ ከስጋዊ አምሮታቸው ፍላጎታቸው ውጪ በምንኩስ እናየውት እግዚአብሔርን ብለው ዓለምን ሸሽተው ሲኖሩ ይህንን ነገር ቀድሞ ያስቡት ነበርና ለእግዚአብሔር መመረጥም ለነሱ ትልቅ ሰማዕትነት ነው። ለእኛ ለምዕመናን ለአገልጋዮች ደግሞ ይጎልብናል። የእነሱ ጸሎት በዚህ በስጋ እያሉ ይጠብቁን ነበረ። ነገር ግን አሁን ዘንድሮ ላይ የመጣው 2018 ላይ የመጣው አባቶቻችንም ሁሉም ምዕመኑ በጣም ከመቼም ጊዜ በላይ በርካታ ነበር። እንደውም እንዲህ አይነት ሕዝብ ይመጣል ተብሎ ያልታሰበበት፣ መንገዱም ከወትሮ በተሻለ ደካማ አባቶች እናቶች እንዲገቡበት መንገዱም የተመቻቸ ነበር። ላይ ድረስ የወጡ መኪኖች አሉ እንዳየ ነው። ለመንገደኛውም ቅርብ ነበር። ጥራራት ዳመናም ነበረ። ብዙ ምእመን በደስታ ነው መውጣታችንም ከመቼውም ጊዜ በላይ ሳይታወቀን እዚህ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ደርሰን አገልግለን እንግዲህ ይህንን የመሰለ በረከት እያገኘን ነው የምንገኘው። ምናልባት ያልመጣችሁ ሰዎች በረከት እንዳያልፋችሁ በቀጣይ ተዘጋጅታችሁ እንድትመጡ። ያለው ቦታው ነገር የተረጋጋበት አባቶቻችን የጀመሩትን ያንን የምናኔ ህይወት ጸሎታቸውን ያላቋረጡበት ነገር አለ። እንግዲህ ሰይጣን ዲያብሎስ በተለያየ መንገድ ይፈትነናል። እኛም ደግሞ ከአባቶቻችን ጸሎት እየተቀበልን እዚህ ደርሰናል ማለት ነው። ራስህንም ወደ ገዳም ስትሄድ ለፈተናም ለመከራም አዘጋጅ ነውን፣ አልጋ ባልጋ አይሆንም። ክርስቶስ እንግዲህ የሚወደኝ ቢኖር መስቀሌን ይዞ ይከተለኝ ነው ያለው። እኛም እንግዲህ እሱ ያከበራቸውን በዛ በሐዋርያ ስራ ምዕራፍ ስምንት ላይ እንደተገለጸው እግዚአብሔር አምላክ በመጨመሪያ መረጣቸው፣ የመረጣቸውንም አጸደቃቸው፣ ከዛም አከበራቸው ይላል። እንዲህ እንግዲህ እግዚአብሔር አምላክ ያከበራቸውን የመረጣቸውን እንግዲህ እኛ እናከብራቸዋለን፣ እንወዳቸዋለን፣ የሚገባቸውን ክብር እንሰጣቸዋለን። ምንድን ነው እዚህ ቦታ ላይ እንግዲህ ሌላ ገቢ የለውም። እንደሰማነው ከበምኔቱ ከስድስት መቶ በላይ መናንያን አሉ። ለነዛ ደግሞ እንግዲህ በምድር ላይ ስንኖር

የሰው ልጅ በምድር ላይ ሲኖር መመገብ አለበት። በብቱ እና በምናኔ የሚኖሩትም ደጅ የሚጠኑትም ደግሞ በዚህ መልኩ ደስ በሚል መልኩ እየተንከባከቧቸዋሉ። ገዳም ግን ዋናው ቀጣይ ጥሩ ነገር ሚሆነውና ቀጣይነት ያለው ምእመናን ከሁላችን የሚጠበቅ ኦርቶዶክሳውያን በአራቱ ማዕዘን ያለ በዓለምም በውጭም በመላው ዓለም የምንገኝ ምንድነው ማድረግ ያለብን? ይህን ገዳም መደገፍ መቻል አለብን። እንደተናገሩት ብፁዕ አባታችንም መርካቶ ላይ ትልቅ ቦታ አንድ እናት ባበረከቱ ለገዳሙ ትልቅ 263 63 ካሬ አለ ያንን እንግዲህ ገዳሙ እንዲገለገልበት መልካም ስራ ተሰርቶ ትልቅ የንግድ ቦታ ቢሆን ገዳሙ ሊደግፍ የሚችለው ላይ የሚመለከታቸው ታዋቂ ግለሰቦች እንግዲህ ትልልቅ ሰዎች አገልጋዮችም ለዚህ ቦታ መረባረብ አለባቸው። የጻድቁ በረከት ያላገኘው ሰው የለም እና ዝቋላ መጥቶ የማይሄድ ሰው የለም። ባለንበት ተሳትፈን ይህ የሚመለከታቸው በሙሉ ያን ሕንፃ ተሰርቶ እንግዲህ ገዳሙ ያለበትን ችግር እንዲቀርፍ ነው። እንግዲህ መናንያኑ ደሞዝ ምናምን እንኳን የላቸውም። ለስንዴ እንኳን መግዣ እንዲውላቸው። ሌላው ደግሞ መንገዱ ዘንድሮ የተስተካከ ተስተካከለ ስንመጣ ተጠርጓል። ያም በጥርጊያ መንገድ የተሻለ እንዲሆንና ምእመናን በአቅም ምክንያት እዚህ ቦታ ሳይመጡ እንዳይቀሩ ደካማ እናቶች አባቶችም እንዲደርሱበት መንገዱ ቢስተካከል የሁላችን አሻራ የሚመለከታቸው መንግስታዊም፣ መንግስታዊ ያልሆኑ አካላት ይህን ነገር ቢያስቡበት ላሉ በስተ መጨረሻ ትናንት አለቅስ ነበር፣ ዛሬ ደግሞ ደስ ብሎኛል። በቃ በተለየ ሰላም እዛም ይወራው ብዙ ነው። ዓለም ላይ ምን ለታርጌት ያያልሽ ሁሉ ያለኝ ብዙ ሰው አለ ና ግን መተውያውት እጅግ ደስ ይላል። አሁን ላይ ደሞ ያለው ሰላም እጅግ ደስ ይላል። መንግስትም ተዋህዶ እምነትም አንድ ላይ ሆኖ እጅግ ሰላም አለው። የገዳሙ መናንያንም ራሳቸውን አሳልፈው ሰጥተው ገዳሙን በመውጣት በመውረድ በውትድርና በምነናም እያገለገሉ ያሉ አባቶችን ስለማውቅ ደግሞ የበለጠ ሰላም አለው። አሁን ደስ ብሎኛል። እጅግ በተለየ ሁኔታ ተከብሯል ዘንድሮ። የተለየ ደስታ ተሰምቶኛል። የወንድሜ ልጅ ነው። እኔ እዚህ ገዳም እንግዲህ ረጅም ጊዜ እመላለሳለሁ። ታመመ ተብሎ ተደወለልኝ። ሸንኮራ ወንድሜ ደወለልኝ። ይሄ ወንድሜ ልጅ ነው የምታዩት። ጉልበቱ ከጥቅም ውጭ ነው ተብሏል። አሁን 13 አመቱ ነው፣ ግን እስከ 150 ሺህ ብር ተጠይቋል ለድነቱ። ግን ያም አስተማማኝ አይደለም ነው የተባለው። 16 አመት ሲሞላው ምናልባት ሊድን ይችላል ነው የተባለው። አረ፣ በፍጹም ምንም እንዳትሉ፣ እንዳት ወስደም ኦፕሬሽን እንዳታስደርግ። እኔ ጻድቁ ጋ አሁን የምሄድበት ዝክር አለኝ፣ ያን ስጨርስ እዛ ጸሎት አስዤ እመጣለሁ፣ እዛው መጣለሁ እኔ ተስያቸው እመጣለሁ አልኩ። መጣሁ አባቶቼን፣ አባ ኃይሌ ይባላሉ። ምርፋቅም ጸሎት አስያስኩ ስም ሰጥቼ፣ አባ ኃይሌ ጋር ደግሞ ትልቅ አቦ አባት አሉን፣ እንዳይን ብለን ምናያቸው፣ ምን ሳሳላቸው አባት አሉኝ። ከሳቸው ሰላም ለኪ ተቀብዬ አልቅሼ፣ እምነትና ጸበሉን ይዤ ከሁሉም አባቶቼ ካረጋውያን ጸሎት ተቀብዬ ሄድኩ፣ እስ ወዳለበት ሀገር ማለት ነው ሄድኩኝ፣ እያለቀስኩ አውየን እየተማጸንኩ ተስዬ፣ በሃይላንድ ክዳን ለሶስት ቀን አድርጌ እያባበስኩኝ ተስዬ ደግሞ የቀረውን ሶስት ቀን እናቱን እንድት እንደዚሁ አርገሽ አራት ቀን ሙይ ሰባት ቀን ይሙላብዬ ነች። ስለቸኮልኩ እዛም ምግባር ስለነበረኝ ወደ ሸንኮራ ሄድኩኝ። ልክ አስራ አምስት ቀን ሲሆነው፣ በቃ ወደ ትምህርት ቤቱም ገባ። እንደ ንቦሳ ጥጃ ዘለለ፣ ድኗል። ይሄን ለምስክርነት መጥቻለሁ። አባቴ ያደረጉልኝ ጻድቁ ገብረ መንፈስ ቅዱስ የታማምኩት ዶክተሮች እንዳሉኝ ከሆነ በተፈጥሮ የጎደለ ነገር አለ ነበር የተባልኩት። ህመሙ በጣም ከባድ ነው። ይሰበርና እግሬ እንደወለቀ ነበር የሚሰማኝ። ከዛን ሰው ነው መጥቶ የሚመልስልኝ ከዛ በቃ እንደዛ ነበረ። እንትኑ ህመሙ በእንትን ነበር የሚሄደው በባንዴጅ ያው ወላጆችንም እላቸው ያመኛል፣ ከራሴ ላይ እንደወለቀ ነው የሚሰማኝ ነው መላቸው። ከዛ መተው ነው እንደዚህ እግር የጥፍ ይልና ከዛ እዛው ነው የሚቀረው። ሰው ነው መቶ እንደዚህ የሚመልስልኝ። ከዛም በቃ እንደዛ ነበረ። ያው በጸበል ነው እሷ እንዳለችው በስለት ነው ሄዳነል። በእግዚአብሔር ይመስገን። ያው ቀድሞ በኤቲሲ ቲቪ ላይም ሲተላለፍ እንደነበረው አባቶች አካባቢው ሰላም እንደሆነና በዓሉ ለማክበር በቂ ዝግጅት እንደተደረገ የገለጹበት ሁኔታ ነበረ። መተንም ጥሩ በዓል ነው ያከበር ነው። እግዚአብሔር ይመስገን፣ ቆንጆ ነበረ። ያው ከዚህ በፊትም ቦታው ላይ ከተፈጠረው ነገር አንጻር ትንሽ የጸጥታ ሁኔታ እንደሚያሰጋ የሚያስፈራ ነገር እንዳለ ነበር ከተማው ላይ ሲወራ የነበረው። ስንመጣ ግን ሰላም ነው፣ መንገዱም ሰላም ነበረ። እኛ ጠዋት አካባቢ ነው እንደሚደረስ ነው። እግዚአብሔር ይመስገን ቆንጆ ነበረ። በሰላም ነው ያከበር ነው። ምንም የጎደለ ነገር የለም። ቀድሞ ከነበረው እዚህ ላሉ ገዳማውያን ያው ከዚህ በፊትም እንደዚህ ችግር በተፈጠረ ሰዓት ከተማ ያለ ሰው የሚመጣል መሰላቸውም ነበር እና ስንመጣ በጣም ደስተኛ ነበሩ። በተሰራጨው ነገር ማን መጣ ምመን ማይመጣ እና በዓሉ ለብቻቸው ሊያከቡ የሚችሉ ነበር መስሏቸው የነበረው ግን፣ ስንመጣ በጣም ደስተኞች ነበሩ። በአጋጣሚ የሀሳባቸውን የገለጹልኝ እናቶች አባቶች ነበሩ እና በመምጣታችን ደስተኛ እንደሆኑ ነው የነገሩን። ላልመጡ ምእመናንም እንግዲህ እግዚአብሔር ይመስገን በሰላም ነው ያከበር ነው። በእርግጥ ከዚህ በፊት ችግሮች ነበሩ እነዛ ነገሮች ተፈጥረው ቢሆንም እዚህ አሁን ግን በሰላም ነው ያከበር ነው። ምንም ችግር አልነበረም። አውደ ምህረት ላይ ሲናገር እንደነበረው ቦሌ አካባቢ የነበረው ቦታ በቅያሪ ወደ ተክለ ሃይማኖት ደብራሚ ቤተክርስቲያን ተክለ ሃይማኖት አካባቢ እንደተሰጠ አውደ ምህረት ላይ ሲናገር ነበረ። እንደዚህ ነገር ለቤተክርስቲያን አስፈላጊ ነው። እጥረት ከሌለ በየጊዜው መለመንም ይሄ ጎደለም አይባልም። ራሷን ቤተክርስቲያን የሚችልበት ነገር ከተመቻቸና እንደዚህ አይነት የልማት እና ገቢ ሊያስገኙ የሚችሉ ስራዎች ላይ መሳተፍ መልካም ነው። እንግዲህ ሁላችንም ኦርቶዶክሳዊያን በዓለም አቀፍ ያለን ሁላችንም ለዚህ ለታላቁ ገዳም የተጀመረውን ፕሮጀክት ተባብረን የአቅማችንን አስራት በኩራታችንን በማውጣት ትሩፋታችንን በመስጠት የተሰበውን ነገር ከእግዚአብሔር ጋር ለፍጻሜ ማብቃት አለብን እላለሁ። ይሄ የሁላችንም ኃላፊነት ነው። ገዳማውያኑ አባቶች እንደገለጹት ገዳሙ የተለያዩ የልማት ስራዎችን እየሰራ ይገኛል። ይህ ታሪካዊ ገዳም የእያንዳንዱ የክርስቲያን ቅርስ በመሆኑ ገዳሙን በልማት ማገዝ የገዳሙ ዋነኛ ችግር የሆኑትን የመንገድ፣ የውሃ፣ የመብራትና የስልክ ኔትወርክ እንዲቀረፍና ገዳሙ ራሱ እንዲችል ለማድረግ ምዕመናን፣ በጎ አድራጊዎች የበኩላቸውን አስተዋጽኦ ማድረግ እንዳለባቸው የገዳሙ አባቶች ጥሪያቸውን ያቀርባሉ። እንግዲህ ዋነኛው የቦታው ችግር እንደሚታወቀው የመንገድ ችግር ነው። መንገድ የለውም። ሁልጊዜ ያው በዓመት እየተጠረገ ነው የሚከበረው። አንዳንድ የጻድቁ ወዳጆች ባለሀብቶች፣ እያገዙን እየረዱን ነው የሚጠረገውና ቋሚ የሆነ የመንገድ የተጠናከረ መንገድ የለውም። መንገድ ቢኖረው ከዚህ የበለጠ ህዝብ እንደሚመጣ ተስፋ እናደርጋለን። አብዛኛው ጊዜ ማህበረ መናኑ ወደዚህ ለመምጣት ሲፈልጉ ትልቁ ችግሩ ተራራው ነው። ተራራው በእግር ለመውጣት አቅም ያለው ሰው ብቻ ነው የሚመጣው እንጂ አቅም የሌለው ሰው መውጣት አይችልም፣ እና ስለዚህ የመንገድ ችግር ነው ትልቁ ነገር። ከዚያ በተረፈ ደግሞ ያው ገዳሙ በተለይ ከዚህ ከ2016 ዓ ም ጀምሮ እስከ ዛሬ ድረስ ያው አልፎ አልፎ ችግሮች እያጋጠሙ ነው ያሉት። በዚህ ምክንያት ገዳሙ አቅም እያነሰው ይገኛል። ምክንያቱም ብዙ የሰው ኃይል ወደ ጥበቃ ስለተሰማራ ስለተሰማራ ያው አቅማችን እያነሰ ይገኛል። በእርግጥ አሁን ከበፊቱ የተሻለ ሁኔታ አለ። የተሻለ ነው በአሁን ሰዓት ያለው ሁኔታ ያው መንግስትም ትኩረት ሰጥቶ በማስጠበቁ አሁን ለውጥ አለ። ስለዚህ ምእመናን በተቻላቸው መጠን ገዳሙን እንዲያግዙ እንዲረዱ እንዲያግ ያው ዞሮ ዞሮ የሚተዳደረው ገዳሙ በምእመናን እገዛ ነውና አሁንም እገዛቸው እንዳይለየን ነው የምናሳስበው። ገዳሙ እንግዲህ ያው ብቻ ሊያው ትውልዱን ሊተካ ትውልዱን ሊያስተምር የሚችል ስራ እየሰራ ነው ያለው በተለያየ መልኩ የገዳሙን ራሱን አልባሳቱን ምግቡን መሸፈን ራስን ማኖር ሳይሆን ለትውልድ ምን ቅርስ ጥለን እንለፍ በመላው ኢትዮጵያ ያሉ ገዳሞች ሊማሩበት የሚችል ስራ ምን እንስራ፣ ትውልዱ ራሱን ታሪኩን፣ ሃይማኖትን ሊያጎለብት የሚችል የተለያዩ የስራ ዘርፎች፣ በትምህርት ቤት፣ በተለያዩ ነገሮች ትውልዱን በመቅረጽ ብዙ ነገር እየሰራ ነው። በከተማ ባሉ ቦታዎች ላይም ገዳሙ ሁልጊዜ ህዝቡን ከማስቸገር ምእመኑንም የተለያየ ነገር ከመጠየቅ አሁን በአዲስ አበባ መርካቶ ተክለ ሃይማኖት ትልቅ ቦታ ተሰጥቶናል። በዛ ላይ ምእመኑ ተረባርቦ ያን ቦታ ቢገነባው መቼም መናኝ ግንባታ አምሮት አይደለም፣ ግን ያ ነገር ተገንብቶ ቢከራይ ሙሉ በሙሉ የገዳሙን ችግር ይቀርፋል። ገዳሙ ካቅም ካለው የጎደለው ምእመን ከሚያስቸግር መንገድ ያሰራል፣ መብራት ያስገባል፣ በገዳሙ ውስጥ ያለውን የጥበቃ ኃይል ያጠናክራል። ይህን ለማድረግ ነው እንጂ ለእያንዳንዱ መናኝ ምንም ነገር አይፈልግም። ምንም ቢሞላው ታሪኩን ለትውልድ አጎልብቶ ለማሳለፍ እንጂ ለራሳችን ብለን አይደለም። ይህም ደግሞ መኑ ያውቀዋል። ስለ ገዳሙ ህዝቡ የሚያቸዋለ የሚያውቃቸውም አለ። የምናየው ህዝብ አይቶት በአካል ተረርቶት ለታሪክ የሚተላለፍ ቅርስና ታሪክ ያላቸው ነገሮች እየሰር በመስራት ላይ እንገኛለን። እንግዲህም ደግሞ ወደፊት እየታየ በሚዲያም እየተላለፈ ህዝቡም የሚያው ይሆናል። ለዚህ ቦታ ትልቁ ችግርና ትልቁ አስቸጋሪ ነገር የሚሆነን የመንገድ ችግር ነው። የመንገድ ቢኖር ልማቱን ለማስፋት አጠናክሮ ለማስፈጸም እንችላለን። አሁን እዚህ ጋር ቤተ መዘክር ከጀመርን ነው ረዥም ዘመን ሆኖናል። ያ ምንድነው መንገዱን አብዛኛው የያዘን አንድ አሻዋ እዚህ ተራራ ድረስ ለማምጣት እስከ 60 ሺህ ብር ነው የሚያስከፍሉን። ምክንያቱም የመንገድ ችግር ነው ያ ያደረሰው። ሰውዬም ባለ ሲኖ ተመልሶ ወደ ገዳሙ አይመጣም። ምክንያቱም መንገዱ አስቸጋሪ ነው። ይሄውም ሆኖ ደግሞ አሁን በበጎ አድራጊዎች በዘንድሮ ዓመት ያው ከታች እስከዚህ እስከ ገዳሙ ድረስ አስጠርገናል በጥርጊያ መንገድ። ሆኖም ግን ሰኔ ላይ ይሄ መንገድ ይበላሻል። ውሃው ኃይለኛ ነው፣ ቦይ ብና በጅም ጥሶ ይሄዳል። ስለዚህ መንገድ ቢኖረን የበለጠ ገዳሙን አጠናክሮ አልምቶ ልማቱንም ማስፋፍቶ አጠናክሮ መቀጠል ይቻላል። ብዙ ምእመናንም መንገድ ካለው ወደ ገዳሙ እየመጡ ገዳሙንም ከበረከቱ ይካፈላሉ። ገዳሙን እድገቱ ይቀጥላል ና ቢቻል እንዳው መንገዱን ቱቦ የሚያሰራልን ቢኖር የበለጠ 9 ኪሎ ሜትር ነች ና 9 ኪሎ ሜትር እንደው በጎ አድራጊዎች በተሻለ መልኩ በጥርጊያ ብቻ ሳይሆን በተሻለ ክረምትን በጋም ሊያገለግለን የሚችል ቢሆንልን በጣም እንደው በጻድቁ ስምም እናሳስባለን። ትልቁ መንገድ የመንገድ ችግራችን ነው። ሌላው ያው ቦታው ላይ የውሃ ችግር ነው ያለው። የውሃ ችግር አለ። ውሃ በዓመት እንደዚሁ አጠራቅመን ነው ምን የሮቶ አለ በዛ በርሜል አጠራቅመን ነው ዓመቱን ሙሉ የምንጠቀመው ተጠቀመው የነሐሴና የሐምሌውን ውሃ እስከ መስከረም ድረስ እናጠራቅማለን ከዛ በኋላ በግበልግ ከዘነበ ይዘንባል ካልዘነበም ያቺን የበርሚል ውሃ ጠራቅመን ነው እንትን የምንለውና ሁለተኛው የገዳሙም ችግር የውሃ ችግር ነው ይሄን ምእመናን የሚችሉ ቢያግዙን በአገር ውስጥ በውጭም ያሉ ምእመናን ቢያግዙን የበለጠ ይረዳናል ነው የምንለው ታሪካዊ ቦታ የመላው ኢትዮጵያ ህዝበ ክርስቲያን ምእመን ያውቀዋል ና በአካል ደግሞ ቦታውንም አይቶ የሄደ ሰው ይሄ ቦታ ለኛ ለመናኙ ብቻ ወይም ለምንኖረው ብቻ ሀሳብና ጭንቀት ሳይሆን ለእያንዳንዱ ክርስቲያን ድርሻና ገብረ መንፈስ ቅዱስ ከግብጽ መጥተው ለኢትዮጵያ የከፈሉትን መስዋዕትነትና ዋጋ በማሰብ ይህ ቦታ የሁሉም ሰው ድርሻ፣ የሁሉም ሰው ጥበቃ፣ የሁሉም ሰው ሀሳብ ሆኖ ሁሉም በተሰጠው በተቻለው ማድረግ በሚችለው ቦታውን እንዲጠብቅ የልማቱን ሁኔታ ከየተቻለው እንዲረዳና የጎደለውን እንዲያሟላ። ከሁሉም ከሁሉም ደግሞ የዚህም ቦታ ሰላም ዘላቂ የሚያሰፍን ስራ ሁሉም በተቻለው እንዲሰራና ሁሉም የመንግስት አካልም ቢሆን እስካሁኑም ስላደረጉልን ሁሉ እያመሰገን ለቀጣይም ደግሞ ይህም ቦታ የህዝበ ክርስቲያን ተስፋና የህዝበ ክርስቲያን ራስ ስለሆነ የዓለም ህዝብ የዓለም አይን የሚያርፍበትና የሚያየው ስለሆነ ከሁሉም ቀድሞ ሰላም ሲኖር ነው ልማቱም ሁሉም ስራ የሚሰራውና እንደው ትኩረት ተሰጥቶ ዘላቂ ሰላም የሚገኝበትን ከሰቀቀን የሚወጣበትን ገዳሙም ደግሞ ባለው አቅም አለ፣ የሰው አቅም አለ፣ የሰው ኃይል አለው፣ ብዙ የተማረ ኃይል አለ። ሁሉም ትኩረቱ ልማት አልምቶ ለሀገርም ለህዝብም ለመንግስትም የሚጠቅም ስራ መስራት ነው እና ፍላጎታችን ያን ልማት ለመስራት ደግሞ ዘላቂ ሰላም ያስፈልገዋል እና ለልማቱ ብቻ እንጂ ይሄ ይፈጠራል ብለን ከማሰብ ነጻ ቢያወጣን ይሄ ደግሞ የህዝበ ክርስቲያኑ አይን የህዝበ ክርስቲያኑ እገዛ ሁሉም በመንግስት አካል ያለውም በተለያየ የልማት አድርጎት በሚችሉ ባለሀብቶችም ማንኛውም በተቻለ ሁሉ ለዚህ ቦታ ትኩረት ቢሰጥና ለገብረ መንፈስ ቅዱስ እንደው የተቻለውን ያክል መልካም አድርጎት ቢያደርጉ። በኢትዮጵያ ብዙ ቅዱሳኖች አሉ። ሁሉም ክብር አላቸው። ሁሉም ብዙ አስተዋጽኦ ከፍለዋል። ገብረ መንፈስ ቅዱስ ግን ኢትዮጵያን ብለው ነው ከግብጽ የመጡት። እኔ እንደ ራሴ ለየት የሚያደርጋቸው ለገብረ መንፈስ ቅዱስ የምንከፍለው ውለታ ምንድን ነው? ዋጋ ምንድን ነው? እና ለአባታችን ለገብረ መንፈስ ቅዱስ የምንከፍለው ዋጋ እሳቸው ላባቸውን ደማቸውን አጥንታቸውን የከሰከሱበት ቦታ ላይ ህዝበ ክርስቲያኑ ትኩረት ሰጥቶ ዘላቂ ሰላም ሰፍኖ ልማቱም ህዝብ የሚያዩ ህዝብ የሚገለገልበት እንዲያደርግልን የእኛም ሀሳብ የህዝቡ ሀሳብ እንዲሆን ነው መልእክት። ገዳሙ ሁል ጊዜም ገዳማውያን በጾም በጸሎት እና በእረፍት ጊዜያቸው ደግሞ ያው የልማት ስራ መስራት ነው። ምእመናን ደግሞ ባላቸው አቅም በሚችሉት በእውቀትም ሆነ በገንዘባቸውም ሆነ በሀሳብም ሆነ አይዟቸው በማለትም ሆነ እስካሁን ድረስ በሚደርስብን አደጋ ሁሉ ጊዜ ምእመናን በመላው ዓለም ኢትዮጵያውም በውጭም ያሉ በማልቀስ በማዘን ከጎናችን በመሆን በገንዘባቸው እየረዱን እስካሁን ድረስ አለ። ወደፊትም ቢሆን ሰፊ ልማት ገዳሙ አቅም ካገኘ የኢኮኖሚ አቅም ካገኘ ሰፊ ልማት መስራት ይችላል እና ይህንን ሚዲያ የሚያዩ ሁሉ ያቅማቸውን ቢረዱን የበለጠ ልማጡን ገዳሙን ከዚህ በላይ ያስቀጥለን። ለትውልድ አባቶቻችን እኛን ለእኛ ለዚህ ሰው ያደረሱን እኛ ደግሞ ለትውልድ ገዳሙ እንዲቀጥል ማድረግ እንችላለን ማለት ነው። እና የተቻለ ሁሉ በበጎ አድራጎት፣ በሙያ፣ በተለያየ ነገር እንዲረዳን ያው እናሳስባለን። እዚህ ቅዱስ ቦታ ላይ መጥተው የጻድቁን በረከት የተካፈሉ ለመምጣት አስበው ሳይሳካላቸው የቀሩ በውጭ ዓለም የሚኖሩ ምእመናንም የአባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው፣ ረዴታቸው፣ ጨርነት አባትነታቸው ባሉበት ቦታ ይድረሳቸው። የማህበረ መነኮሳ ጸሎት በረከት ሁሉ ከእነሱ ይሁን እንላለን። ሁልጊዜ ለእነሱ ምጸልያ እንለምናለን። እንግዲህ በውጭም በውስጥም ላሉ ምእመናን የማስተላለፈው ነገር ቢኖር ይህ ታሪካዊ ገዳም ይህ የቅርስ ቦታ ተጠብቆ መኖር አለበትና በውጭም በውስጥም ያሉ ሁሉ አቅማቸው የቻለውን መጠን በቻለው መጠን ይህንን ገዳም እንዲደግፉ ነው። ምክንያቱም የቅርስና የታሪክ ቦታ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት አንዱና ዋነኛው ይህ ገዳም ነውና አቅማቸው በቻለው መጠን በገንዘብም በማንኛውም ነገር በሚችሉት ነገር እንዲያግዙንና እንዲረዱን ነው ማሳስበውና በውጭም በውስጥም ያሉ ምእመናን እግዚአብሔር አምላካችን የጻድቁ በረከት ያሳድርባቸው። በረከቱን አምላካችን በሁላችንም ያሳድርብን። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በርካታ ገቢረ ተአምራት የሚፈጸምበት የበረከት ቦታ ከመሆኑ በላይ የኢትዮጵያ የታሪክ የቅርስ ማዕከል ነው። ይህን ገዳም ምእመናን፣ ከከፍተኛ ትምህርት ተቋማት ጥናትና ምርምር ማዕከላት፣ የታሪክና የቅርስ ተቆርቋሪዎች በጎ አድራጊዎች ገዳሙን ማገዝ፣ የጎደለውን መሙላት፣ ገዳሙ እንዲጠበቅ ማድረግ ከሁሉም ኢትዮጵያዊ የሚጠበቅ በጎ ተግባር ነው። ወስብሐት ለእግዚአብሔር።